የተጀመረው የኮሪደር ልማት እንዲጠናቀቅ በትኩረት እየተሰራ መሆኑን የኮምቦልቻ ከተማ አስተዳደር ከተማና መሰረተ ልማት መምሪያ አስታወቀ። የኮሪደር ልማቱ በፍጥነትና በጥራት እንዲከናወን ድጋፍና ክትትል እያደረገ መሆኑንም መምሪያው ገልጿል። ኃይሉ መልአክ ተጨማሪ ዘገባ አለው። በአማራ ክልል በተለያዩ ከተሞች የኮሪደር ልማት ስራ ተጠናክሮ ቀጥሏል። በኮምቦልቻ ከተማ አስተዳደርም 17.5 ኪሎ ሜትር ለማከናወን ታቅዶ ነው ወደ ተግባር የተገባው። በተያዘው በጀት ዓመትም 5 ኪሎ ሜትሩን ለማጠናቀቅ ነው ርብርብ እየተደረገ ያለው። በምዕራፍ በመከፋፈል እየተሰራ ያለው የኮሪደር ልማት በኮምቦልቻ ከተማ አስተዳደር በመጀመሪያው ምዕራፍ 2.5 ኪሎ ሜትር ተጠናቆ የሁለተኛው ምዕራፍ 2.5 ኪሎ ሜትር ስራም በተያዘለት ጊዜ ለማጠናቀቅ እየተሰራ መሆኑን የከተማ አስተዳደሩ ከተማና መሠረተ ልማት መምሪያ የመምሪያው ኃላፊ አቶ ሲሳይ አየለም ለአሚኮ ገልጸዋል። ያው ከአዲስ አበባ ኢኒሽቲቭ ወስዶ የፓርቲውም ኢኒሽቲቭ ስለሆነ በትጋት ለመስራት ጥረት እየተደረገ ነው። እንደ ጥቅል ሁሉም ክፍለ ከተማ፣ ሁሉም ቀበሌ አድሬስ ያደረገ ጥቅል ከተማው ላይ ዲዛይን ጥናት ተደርጓል። በጥቅል ከዩኒቨርሲቲ እስከ ደሴ መውጫ ኮስፒ አለፍ ብሎ እና ወደ ኤርፖርት ሳይድ በሁሉም ሳይድ 175 ኪሎ ሜትር ዲዛይን ጥናት ተደርጓል። ነገር ግን ሁሉንም በአንዳይ ለመስራት በራስ አቅም የሚሰራ ፕሮጀክት እንደመሆኑ መጠን የበጀት አቅም እንዳይቸግረን በሚል ለጊዜው 25 በመጀመሪያ ዙር ሰርተን አጠናቀነ፣ ይህን ለህዝቡ አገልግሎት ክፍት አርገን ህዝቡ አገልግሎት እያገኘበት ያለበት ሂደት ነው ያለው። በዚህ በጀት አመት አምስት ኪሎ ሜትሩን የመስራት እቅድ አለን። ይህንም ምንድን ነው እስከ ሰኔ 30 አጠናቀን ለመስራት ነው ጥረት እያደረግን ያለነው ነው። አፈጻጸሙም ሲታይ በአሁኑ ሰዓት ኦልሞስት ወደ 64% ገደማ ደርሷል። ፍጥነት ጨምረን አጠቃላይ ስራውን ሰኔ 30 ለማጠናቀቅ ጥረት እናደርጋለን ብለን እናስባለን። የኮሪደር ልማቱ የአማራ ከተማ መፍጠር ብቻ ሳይሆን የስራ ባልን የቀየረ ነው የሚሉት መምሪያ ኃላፊው የስራ እድል በመፍጠር ረገድም ትልቅ አስተዋጽኦ አበርክቷል ይላሉ። የአማራ ከተማ መፍጠር ብቻ አይደለም፣ ኮሪደር ልማት ሌላ ይዞት የመጣው መልካም ነገር ብለን የምናስበው ስራ እድል ፈጠራው ነው። በዚህ ስራ ውስጥ በአሁኑ ሰዓት ከ200 በላይ ስራ አጥ ወጣቶች በዚህ ስራ ውስጥ ገብተው እየተሳተፉ ያሉበት ሙያ ጭምር በዘርፉ የሰለጠኑ ሙያተኞች ጭምር ተራዙ ማንጠፍ ላይ በሁሉም በኢንጂነሪንግ የተመረቁ ምሩቃን ጭምር እየተሳተፉ ያሉበት ሂደት ስላለ የስራ እድል ፈጠራውም ቀላል ነው ማለት አይደለም። ለልማት ስራው የህብረተሰቡ ድርሻ የጎላ ነው ያሉት የኮምቦልቻ ከተማ አስተዳደር ከተማና መሰረተ ልማት መምሪያ ኃላፊ አቶ ሲሳ አየለም በሁሉም ቀበሌዎችና ክፍለ ከተሞች በተያዘላቸው ጊዜ ልማቱን እናስቀጥላለን ብለዋል። ኮሪደር ልማት ላይ አንዱ የሚፈትነን በጀት ነው እና ባለን ውስን በጀት ለመስራት በምናደርገው ጥረት ውስጥ ትልቁን ድርሻ የተወጣልን ደግሞ ማህበረሰቡ ነው። በሌላ ባልሰራንባቸው አካባቢዎች፣ መንደሮች፣ ክፍለ ከተሞች፣ ቀበሌዎች ላይ ደግሞ ህዝቡ መቼ ነው ይሄ ልማት ወደ አካባቢያችን የሚመጣው? በከፍተኛ ጉጉት የሚያነሳን የሚሞግተን ጥያቄ አለና ና ሁሉንም በአንድ መስራት ስላልቻለ ና ማህበረሰቡ ይህን ይረዳ። ነገር ግን በፌዝ ሁሉንም አካባቢ ያድርሰን ልማቱ ወደ ሁሉም አካባቢ እንደሚሄድ ታሳቢ አድርጎ በዚያ አግባብ ማህበረሰቡም እንዲረዳን ና ቀጣይ ለሚኖረን ሁሉንም ቀበሌ በማድረስ ሁሉንም ክፍለ ከተማ በማድረስ ሂደት ላይ ደግሞ አሁን በሰራንባቸው ላይ ያሉ ኤክስፒሪየንሶችን ወደዛም ስለምንወስድ ማህበረሰቡ የተለመደውን ቀና ትብብር እንዲያደርግልን በዚያ አጋጣሚ ጥሪ እናስተላልፋል። ለኮሪደር ልማቱም የፌዴራልም ሆነም የክልል መንግስት ድጋፍና ክትትል አልተለየንም። ልማቱን በራሳችን አቅም በፍጥነትና በጥራት በማከናወን እቅዳችንን እናሳካልን ሲሉም መምሪያ ኃላፊው ሀሳባቸውን ሰጥተውናል።